ከሶስት ሲሆን ከዚያም ይጨምራል። ሚያዝያ አንድ። በዚች ቀን የከበረ አባት ስልዋኖስ ዐረፈ። ይህም አባት ባስኬት ገዳም በከበረ አባ መቀርስ ዘንድ በታናሽነቱ መነኮሰ። በጠባብ መንገድ ሁሉ ተጋደለ። በብዙ ጾምና ጸሎት በመትጋት በትትና በፍቅር ተወስኖ ኖረ። ታላቅ አባትም ሆነ። የክብር ባለቤት ጌታችንም አምላካዊ ራእይን ይገልጽለት ነበር። ድንቅ የሆኑ ነገሮችን ይነግረዋል። ይህም እንዲ ነው። በአንዲት ዕለት ልቡ ተመስጦ በምድር ላይ በግንባሩ ተደፍቶ ብዙ ጊዜ ቆየ። ከዚያም በኋላ ነቅቶ ራሱን ቀና አደረገ። ከእርሱ ዘንድ ያሉ ወንድሞች መነኮሳትም በእርሱ ላይ የደረሰበትን ይነግራቸው ዘንድ ለመስ ዝም ብሎ መሪር ለቅሶ ያለቅሳል እንጂ ሊነግራቸው አልወደደም። ከእርሱም የሆነውን ያስረዳቸው ዘንድ ግድ ባሉት ጊዜ እንዲህ አላቸው። ተድላ ወዳለበት ገነት አውጥተውኝ በዚያ የጻድቃንን መኖሪያ አየሁ፣ ደግሞ የሥቃይ ቦታዎችም። ሁለተኛም ብዙዎች መነኮሳትም ወደ ገሃንም፣ ብዙዎች ምእመናንም ወደ መንግስት ሰማይት ሲወስዷቸው አየሁ። እንዲህ እኔ ለነፍሴ የማላለቅስ ለምንድን ነው አላቸው። ከዚያችም ቀን ጀምሮ በኋላ ወደ ዘላለም ጨለማ ሊወስዱኝ ዛሬ የዚህ የኃላፊው ዓለም ብርሃን ማየት አልሻም፣ እያለ ፊቱን በቆብ ሸፍኖ የሚያልቅስ ሆነ። ይህም አባት መንፈሳዊ ስራ የተጠመደ ሆነ። ደቀ መዛሙርቱም ለምግባቸው የሚሆን ስራን ከመስራት እንዳያቋርጡ ከዕለት ምግባቸው የሚተርፎንም እንዲመጸውቱ ያዛቸዋል። በአንዲት ቀንም አንድ ታካች የሆነ መነኩሴ ወደ እርሱ መጣ። ሽማግሌውን አባትና ደቀ መዛሙርቱን ሲሰሩ አይቶ ለኃላፊው ምግብ ተሳራላችሁ፣ ተደክማላችሁ። የዛለም ሕይወት ለሚሆን ምግብ ስሩ፣ ድከሙ እንጂ ይህ በከበረው ወንጌል የተጻፈ አይደለምን? ማርያምም የማይቀሟትን በጎ እድል ትምህርትን እንደ መርጠች ብሎ ጠቀሰ። ሽማግሌው አባት ስለሆኑ ስም እንዲህ ሲናገር በሰማው ጊዜ ደቀ መዝሙሩን እንዲህ ሲል አዘዘው። ይህን መነኮስ ከእንግዳ ማረፊያ ቤት አስገብተ የሚያነበው መጽሐፍ ስጠው። በሩንም በላዩ ዝጋ። በእርሱ ዘንድ መብል የሚሆን ምንም ምን አተው። ረድኡም ሽማግሌው መምህሩ እንዳዘሰው አደረገ። ዘጠኝ ሰዓት ሲሆን መነኮሳቱ ሰበሰቡ፣ ከሽማግሌው አባት ጋር ጸሎት አድርገው ምግባቸውን ተመገቡ። ያን እንግዳ መነኮስ ግን አልጠሮትም። እርሱም ቢጠሩኝ ብሎ ወደ ደጃፍ የተመለከተ ይጠብቅ ነበር። በረሃብም በተቃጠለ ጊዜ ከበአቱ ወጥቶ ወደ አባ ስልዋኖስ ሄዶ አባቴ ሆይ መነኮሳቱ ራሳቸውን በሉን አለው ሽማግሌም አዎ በሉ ብሎ መለሰለት ሁለተኛ ደግሞ እኔ እንግዳ ስሆን እንደምን አልጠራችኝ አለ የክብር አባት ስልዋኖስ አንተማ ስጋ መብል ማትሻ መንፈሳዊ ሰውንህ በጎድለን ስለ ምረጥክ እኛ ግን ስጋን ሰዎች ለስጋ መብል የምንሰራ የምንደክም ነን ስለዚህ ለምግባችን የሚሆነውን በእጃችን እንሰራለን ብሎ መለሰለት። ያ መነኩሴን እግሩን እንደመደላ አውቆ አባ ስልዋኖስንም አባቴ ሆይ እኔ በድያለሁና የቅርበላይም ብሎ ሰገርለት። አባ ስልዋኖስም ማርታ ማርታ በመስራት እንደደከመች እንድከም እንስራ ከማርያ ይልቅ ማርታ የተዘጋጀች ሆናለችና ብሎ መለሰለት። ያ ታካች የነበረ መነኩሴም በዚህ አባት ትምህርት ተመክሮና ተቀጽሶ ሁሉ ጊዜ የሚሰራና ና ከእርሱ የሚተርፈኑም ነዶዎች የሚመፀውት ሆነ። ይህም አባት ስለ መንፈሳዊ ተጋድሎ ጥቅም ያላቸው ብዙ ድርሳናትንና ተግዛሳትን ደረሰ። እድሜውም በመልካም ሽምግልና በተፈጸመ ጊዜ የሚያርፍባት ሰዓት እግዚአብሔር ነግሮት በእርሱ አቅራቢያ ያሉ መነኮሳትን ጠርቶ ከእርሳቸው በረከት ተቀበለ። በጸሎታቸውም እንዲያስቡት ለመናቸው፣ እነርሱም በእግዚአብሔር ዘንድ እንዲያስባቸው ለመኖት። ማለት እርስ በርሳቸው ተሰንባብተ በፍቅር በሰላም አረፈ። ጸሎቱ በረከቱ ከእኛ ጋር ለዘላለም ትኑር አሜን። በዚህ ቀን ደግሞ በላይኛው ግብጽ ያሉ አረቦች ተሰብስበው በአስቄጥስ ያሉ አድባራትና ገዳማትን የአባ መቃርስንም ቤተክርስቲያን ከበቡ። በአድባራትና በገዳማቱ ያለውን ዕቃ ሁሉ ማድረኩ። መነኮሳትም ተሰበሰበው በከበሩ አባቶች ስም ወደ እግዚአብሔር በጸሎት ማለዱ። የክብር ባለቤት ጌታችን ኢየሱስ ክርስቶስ እነዚያን አረቦች አስደንግጦ አስተደዳቸው። ያን ጊዜም ማንም የተከተላቸው ሳይኖር ድል ሆኖ ሸሹ። ከክብር ባለቤት ከጌታችን ኢየሱስ ክርስቶስ ኃይል በቀር ምንም የተከተላቸው ሳይኖር ነው። ይቅር ብሏቸዋልና ጌታችንን አመሰገኑት ለእርሱም ክብር ምስጋና ገንዘቡ ይሁን ለዘላለሙ አሜን። በዚች ቀን በእስክንድሪያ ከተማ በሚገኝ በግብፃውያን መጽሐፍ እንደተጻፈ በላይ ላይ ግብፅ ያለ ግብፃዊም እንደጻፈ የአንበረም ልጅ ለሙሴ ወንድም የሆነ የካህኑ አሮን የእረፍቱ መታሰቢያ ሆነ ይላሉ። በኦሪት መጽሐፍ የተጻፈ ግን እስራኤል ከግብፅ ከወጡ በሁለተኛው ወር በሶስተኛው ቀን አረፈ ይላሉ። ይኸውም ግንቦት ስምንት ነበረ። የእስራኤል ወገኖች በጨረቃ የቆጠሩ ዓመቱን ስለሚዞሩ በዚያች ዓመት በሚያዝያ አንድ ቀን ሆኖ ስለተገኘ፣ በእኛ ዘንድ ግን የኦሪት ዘሁልቅ መጽሐፍ በአምስተኛ ወር መባቻ ስለሚል መታሰቢያውን ናስያ አንድ ቀን እናደርጋለን። ይህም ጻድቅ ሰው የነቢያት አለቃ ለሕግ ኦሪት መምህር የሆነ ለሙሴ ለነቢዩም ማርያምም ወንድም ነው። እነርሱም ከለቢ ነገር ናቸው። እግዚአብሔርም በግብፅ ምድር ብዙ አስደናቂ ታምራትን በእጁ አደረገ። እግዚአብሔርም እርሱንና ልጆቹን መርጦ ከአናቶቹ አድርጎ ከእስራኤል ልጆች ከገንዘባቸውና ከመስዋዕታቸው አስራት ሰጣቸው። የቆሬም ልጆች በጠላትነት በተነሱበት ጊዜ እግዚአብሔር ፈርዶ አጠፋቸው። ምድርን አዘዛት፣ አፏንም ከፍታ ዋጠቻቸው። በበጎ ተጋድሎና የህገ ወሪት በመጠበቅ እግዚአብሔርን አገለገለ። በኋላ የክብር ባለቤት ወደሆነ እግዚአብሔር ሄደ። ጸሎቱ በረክቱ ከእኛ ጋር ለዘላለም ትኖር አሜን። በዚች ዕለት ደግሞ ቅድስት መጥሮንያ አረፈች። ካብ ከረዙንም ጋር በሰማዕትነት የሞቱ የቅዱስ ዮስጦስና የሚስቱ መታሰቢያው ነው። በረክታቸው ከኛ ጋር ለዘላለም ትኖር አሜን።

በጸሎተሙ ማርያም አዳቂተ ሁሉ ባስ ሙሪ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን። በረከታቸውም ከኛ ጋር ትኖሩ አምላክን በ